እየተ እንትን ያለው እየተለቀቀው ግን እኔ ስላልተመቸኝ ከዛው ልጀመር ብዬ ነው። ትለንትና ነበረ ቪዲዮን የቀረጽኩትና አልተመቸኝም። ውድ ተመልካች እንግዲህ ለምንድን ነው ካሌብ ለምንድን ነው ካሌብ የቀሚስ የሴት ቀሚስ ለብሶ እነሱ የሚያወሩትን ሚስትና ባል የሚያወሩትን የሚያዳምጠው በምን ምክንያት ነው? ምክንያቱ ምንድን ነው? ካሌጥ ለምንድን ነው የተደበቀው? ለምንድን ነው እንደዚህ የሚያደርገው? ምንድን ነው ሽግሩ ከቤተሰቦቹ ጋራ ሽማግሌውና ሚስትና ባለ ሰራተኛው እህቱ ነች። ሰራተኛ የሚያወሩትን ነገር እሱ ተሸፋፍኖ እንደ ሴት የሚያዳምጠው የሴት ጸጉር አድርጎ እንደገና ደግሞ ተመልሶ የነሱ አልጋ ላይ ሄዶ እየተኛ ችግሩ ምንድን ነው? የእሱ ችግር ምንድን ነው? የቤተሰብ አባል ናቸው አይደል? እንግዲህ አንድ ሰው ነው ሁለት ሰው ብቻ ነው እነሱ መካከል ያለው ለዛውም አማች ነው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች እንዴት ናችሁ? እንዴት ዋላችሁ? እንዴት አማሻችሁ? ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ የኔ ምኞት ነው። ውድ ተመልካች ስለዚህ ይሄንን ቪዲዮ እየገባችሁ ላይክ ብታረጉ በጣም ነው ደስ የሚለኝ። ላይክ የማታረጉ ደግሞ እንግዲህ ውድ ተመልካች ሁላችሁንም ምንድን ነው ሰው በመካከሉ መቶብኝ ነው ያቆምኩትና፣ ችግራቸው ምንድን ነው? የእነሱ ችግር ምንድን ነው? ለምንድን ነው የሴት ቀሚስ ለብሶ የሴት ጸጉር አስሮ ለምንድን ነው ቤተሰብ የሚያወራውን የሚያዳምጠው? ሽማግሌው ደግሞ እንግዲህ በጣም እንትን እያለ ነው። በጣም ብር አበድረኝ ብሎ አማች መሰለኝና ሲጠይቀው ነበረ። ብር አበድረኝ ብሎ ሲጠይቀው፣ እሺ ከነካሊት ጋራ ሁሉ አስቤ ተመካክረን እናደረገዋለን እንጂ ብቻውን እንደማያደርግ ሽማግሌው ነግሮት ነበረና እንግዲህ ለምንድን ነው እነ ካሊትን እየምታመካከረው? ትንሽ ብር እኮ ነው። አንድ አምስት ሺ ሚሊዮን ብር ነው እኮ የምታበድረኝ ብሎ ጠይቆት ነበረ እና ስለዚህ ሽማግሌው አንድ አምስት ሚሊዮን ብር እንደ ቀላል አርግቶ ስላወራው እና ስለጠየቀው በጣም ነው እየሳቀበት። ምክንያቱም እየሳቀው እንግዲህ በአሁኑ ጊዜ ይሄ ትንሽዬ ብር ለምንድን ነው እንደዚህ የሆነ ብሎ በቃ እሱ ነገሮቹን በቀላል አድግቶ ነው አማች ተብዬው እንግዲህ፣ ወይ አማች ነው፣ እኔ አላውቅም። የጠየቀው እሱ እንደዛ ሲጠየቅ፣ ሽማግሌው በጣም ነው የሳቀው። እንግዲህ ይሄ እንድች እንድች አይነት ምስጢር ስላለች ነው መሰለኝ ሳስበው፣ ሀልጥ ተሸፋፍኖ ነው እንደ ሴት ቁጭ ብሎ የውጭ ሰው ነው ተብሎ እንዲያዳምጥ ብዬ ነው ብሎ ነው ይሄንን እንደዚህ ያደረገውና ስለዚህ እንግዲህ ሁላችሁንም ይሄንን ቪዲዮ ላይክ እንድታረጉ እና ደሞ ካሌት ከእህቱ ጋራ ወይ ከሰራተኛው ጋራ ነው ኩሽና ውስጥ ገብቶ እየተነጋገሩ ያሉት እና ካሌት በየቦታ ሽፍንፍን ብሎ እነሱ የሚያወሩትን ነገር ሁሉ በጣም እያዳመጠ ነው። ምክንያቱ ለምን እንደሆነ እኔ ባላቅም እነሱ ምክንያታቸውን ያውቃሉ ማለት ነው። እና ውድ ተመልካች እንግዲህ እችኛዋ ደግሞ ስራቸው ሙጥኝ ብላ እነሱ እቃም እንደሚያነሱ እንደሚያነሳ ምግብም ምን እንደሚፈልጉ ለማየት በቃ ምን ላይ እንዳሉ ለማየት በጣም ብዙ ነገር ጥረት ታረጋለች። ካሊት ደግሞ እንደ ሴቶችና እንደ ከውጭ እንደመጣ ሰው ምንም እንደማያቅ ሰው ተከና ሽፍንፍን ብሎ ነው ቁጭ ያለው። ሁለቱ ጋር እንግዲህ ሁለቱ ፍቅረኛ ማሞች ቁጭ ብለው ነው እያዳመጡ። ሲያወሩም እሷ አትሰማም እያሉ የፈለጉትን ነገር እያወሩ ያለውና ካልጥም ደስ ሲለው እነሱ ከክፍላቸው ሲወጡ ክፍላቸው ላይ ሄዶ ነው የሚተኛው። እንግዲህ ሰራተኛዋን ሂድና አውጣልኝ እያለች ነው እያችኛ እየመጣች ቱቱን እየምታናግረው። ቱቱ እንግዲህ መጡ ገቡ፣ ጉረድ ምናምን ብላ የምታስረዳ ሆና ቁጭ ብላለች። እንግዲህ ውድ ተመልካች ይሄ ድራማ አንዳንድ ጊዜም አስተማሪ ያደርጋል። አንዳንድ ጊዜ ደግሞ ምንም የሚገርም ትወና እየተወኑ ነውና፣ ስለዚህ ሁላችሁንም ላይክ እንድታረጉ። ሽማግሌው ደግሞ ከእሱ ጋራ እነሱ ሶስቱ ይተዋወቃሉ። ሁለቱ ብቻ ናቸው ይመስለኛል የማያውቁ። እንግዲህ ውድ ተመልካች ደግሞ ኩሽና ውስጥ ሄዱም ቱቱን ያነጋግራታል። ቱቱ መልሱን ትሰጠዋለች። እንግዲህ ቱቱ ውጣ ግባ ቁጭ በልና በዚህ ስትለው አልጋ ላይም ተኛ፣ ውረድ ስትለውም ይወርዳል። እንደምታዩ የእነሱ ፔች ላይ ገብታችሁ ማየት ትችላላችሁ። እንግዲህ ውድ ተመልካች እኔንም እነሱንም ሰብስክራይብ እያረጋችሁ ብታበረታቱን በጣም ነው ደስ የሚለኝ። የወደሚቀጥለው ቪዲዮ እንግዲህ ስንሄድ እኔ የሻሽ አስተሳሰሩ እኔ አስተሳሰቡ በር ላይ ቆሙ ማዳመጡ፣ እነሱ ጋር ሄዱ ማዳመጡ። እቺ ደግሞ ሁሌም አንቺ ሰራተኛ ነሽ ብላ ጭንቅላቷን እያወዛወዘች ነው። አንቺ እኮ ሁሌ ሰራተኛ ነሽ። ለምሳሌ ሰው ቤት ሰርቶ የሚያውቅ እንግዲህ፣ ለዚህ አነጋገሯ ደግሞ በጣም ነው የሚሰማን ሁላችንም። እና ታውቃላችሁ ማለት ነው ውድ ተመልካች። በተረፈ ሁላችንም የእግዚአብሔር ሰላምታ ባላችሁበት ቦታ እንዲበዛችሁም። እንግዲህ በተረፈ ኩሽና ሲመጣም አብረው ነው ኩሽና የሚሄዱት፣ አብረው ነው ኩሽናም ቆመው አንዳንድ ነገር የሚነጋገሩት ማለት ነው ውድ ተመልካች። ስለዚህ ሁላችሁም እንግዲህ እናመሰግናለን፣ መታችሁ ላይክ ስለምታረጉም ላይክ የማታረጉትም ለምንድነው። ኩሽና ውስጥ ቆማ እኔ የሚገርመኝ ከሰራተኛ ጋር የምትከራከረው፣ ምክንያቱም ሰራተኛ የራሱን ስራ ነው የሚሰራው። እና ሽማግሌው ደግሞ በጣም ነው። እንትነ እየገረማቸው ያለው ግርም ነው የሚላቸው አስተሳሰባቸው ሁላቸው ሁሉም ነገር ማለት ነው። እችን የምታደርገው ነገር አነጋገሯን በጣም ነው የሚገብረው እና እንግዲህ ሁላችሁንም ሰላም ብያለው። እንግዲህ ብዙም ባይገባኝም በሚገባኝ መንገድ አብራሪቻ ነው ብዬ አስባለሁ። ወደሚቀጥለው ቪዲዮ ደግሞ ስንሄድ አሁን ደግሞ በስተመጨረሻ መጨረሻ ላይ ቪዲዮውን ኩሽና ሄዶ ሽጉጡን አባቴ የታረገ ብሎ ሰራተኛዋን ሲያፋጥጣት ነበር። ሰራተኛዋን ሲያፋ ጥጣት ነበረ ሽጉጡን የት ነው ያደረገው አባቴ? ምንድን ነው ሽግሩ ምንድን ነው ብሎ በጣም እያጋፈጣት ነበረ፣ በጣም እየገፈታተራት ነበረ። ስለዚህ ውድ ተመልካች ሁላችሁንም እንግዲህ ይሄ ሽጉጥ ለማን እንደሚሄድ ሁላችሁም ታውቃላችሁ ማለት ነው። እና በጣም ነው የሚገርመው መጀመሪያ ላይ እንደ ሴት ሆኖ አዳምጦ አዳምጦ ከዛ ደግሞ ሲቀጥል እንደ ወንድ ሲያረገው በጣም በሚገርመው ሁኔታ ነው እየተወነ ያለው ማለት ነው። መጀመሪያ ሴት ሆነ፣ ከዛ ደግሞ ሌሎቹ ወንድ እንደሆነ ያውቃሉ። ከዛ አዳመጠ፣ ከዛ ሁኔታውን ስለብር አባቱ ሀያኛው ልጅ ጋራ ሲያወራም አዳመጠ። አሁንም ከዛ አዳምጦ አዳምጦ ሽጉጡን የት ነው ያደረገው ብሎ ሰራተኛዋን ሲጠይቃት ነበረ። ሰራተኛዋ ደግሞ እንግዲህ ሽጉጡ ለምንድን ነው እየፈለግኸውም እያለችው ነበረና ፈረጠጠ። በስተመጨረሻ ላይ ልቀቁኝ እያለ በጣም እየዘለለ ነበረና። እንግዲህ አብረን የሚቀጥለው ቪዲዮ ላይም እንግዲህ ክፍል ሀያ አራት ላይ አብረን እንቀጥላለን ማለት ነው። ስለዚህ ሁላችሁንም ሰላም ብያለሁ። ባላችሁበት ቦታ የእግዚአብሔር ሰላምታ የእግዚአብሔር ሰላምታና ጸጋ ለእናንተ እንዲበዛና ለእናንተ ብዝት እንዲል።